በዘመናቸው ሁሉ በርካታ ደቀ መዛሙርቶችን አፍርተዋል። አብዛኛዎቹ በዘመናችን የምናውቃቸው ታላላቅ የቅድስት ቤተ ክርስቲያናችን ሊቀሊቃውንቶችን ሳይቀሩ የእርሳቸው ገጸ በረከቶች የእርሳቸው ውጤቶች ናቸው። በሕይወት ዘመናቸው ሁሉ የሚሰሩት የሚለፉ ከአባቶቻቸው ከመምህራኖቻቸው የወረሱትን ትምህርት የተረከቡትን አደራ ጠብቀው ለትውልዱ ለማስተላለፍ ነው። በእንተ ስማ ለማርያም ብለው አኩፋዳቸውን አንግተው ቁራሽ ለመሰብሰብ ከወጡባት ከልጅነት ዕድሜያቸው አንስቶ ሊቀ ሊቃውንት ሆነው አሁን ድረስ ቅድስት ቤተ ክርስቲያንን እስከሚያገለግሉባት ጊዜ ድረስ በብዙ ተፈትነዋል። ብዙ ውጣ ውረዶችን አልፈው ነው ዛሬ ላይ የደረሱት። እንደውም በአንድ ወቅት የግድያ ሙከራ እንኳን ሳይቀር ተደርጎባቸው ነበር። የቅድስት ቤተ ክርስቲያናችን እንቁ ፈርጥ፣ አምድና ምሰሶ፣ ተንቀሳቃሽ መጽሐፍ እየተባሉ የሚጠሩት ሊቀ ሊቃውንት ዕዝራ ሐዲስ ማናቸው? ትውልድና እድገታቸውስ ምን ይመስላል? ክብራትና ክብራን ውድ የጊዜ ሚዲያ ቤተሰቦቻችን እንደምትሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ ዛሬም እንደ ወትሯችን የሊቀ ሊቃውንት ዕዝራ ሐዲስን የሕይወት ገጻቸውን የሕይወት ምዕራፋቸውን ልንዳስስላችሁ ልንገልጥላችሁ ወደድን። ሊቀ ሊቃውንት የኔታ ዕዝራ ሐዲስ የሕይወት ገጻቸው ምን ይመስላል? እንዴት የግድያ ሙከራ ተደረገባቸው? ለምንስ እሳቸውን መግደል ተፈለገ? የሚለውን ጉዳይ እስከ መጨረሻው ከዝግጅታችን ጋር አብራችሁ ከቆያችሁ ምላሽ የምታገኙበት ጉዳያችን ይሆናል። ታዲያ የቻናላችን ቤተሰብ የሆናችሁ ዝግጅታችንን ላይክና ሼር እያደረጋችሁ እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ደግሞ ቻናላችንን ሰብስክራይብ፣ በመልእክት መስጫችን ላይም ሀሳብ አስተያየቶን እያሰፈሩ እስከ ዝግጅታችን ፍጻሜ ድረስ አብረው ኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተክርስቲያን ክርስቲያን የእምነት ፈርጥ አምድና ምሰሶ ከሆኑት አባቶች መምህራን መካከል ሊቀ ሊቃውንት የኔታ ዕዝራ ሐዲስ ዋነኛና ተጠቃሽ ናቸው። ካላቸው እውቀትና ድንቅ መምህር ከመሆናቸውም የተነሳ ተንቀሳቃሽ መጽሐፍ ናቸው እየተባሉ በብዙ የቅድስት ቤተ ክርስቲያን አባቶች እንዲሁም መምህራንና ምእመናን ይነገርላቸዋል። ሊቀ ሊቃውንት የኔታ ዕዝራ ሐዲስ፣ ሊቀ ሊቃውንት የኔታ ዕዝራ ሐዲስ። ትውልድና እድገታቸው በርካታ ሊቃውንቶችን ባፈለቀችው ምድር በምዕራብ ጎጃም ሲሆን ከደጋግ ክርስቲያን ቤተሰቦች እንደተወለዱም ይናገራሉ። ሊቀ ሊቃውንት ዕዝራ ሐዲስ ዛሬ ላይ እንዲህ በእውቀት ተመልተው ተንቀሳቃሽ መጽሐፍ ናቸው እስኪባሉ ያደረሳቸው የትምህርት እውቀትን የመሻት ፊደል የመቁጠር ጅማሯቸው መሰረቷ መነሻዋ ያቺ ተወልደው ያደጉባት ሀገራቸው ናት። ታዲያ ሊቀ ሊቃውንት ዕዝራ ሐዲስ የትምህርት እውቀት የመሻት ፊደል የመቁጠር ጅማሯቸው መሰረቷ መነሻዋ ያቺ ተወልደው ያደጉባት ሀገራቸው የኔታ ሙልጌታ ካሳ ግርስር ናት። ፊደልንም ጠንቅቀው ተምረው የጨረሱት ከእሳቸው ግርስር ነበር። ታዲያ ይህን ጊዜ ነበር የአብነት የመንፈሳዊ ትምህርታቸውን መማር ሲጀምሩ አንድ ወዳጃቸው የኔታ ለምን ዓለማዊ ወይም ዘመናዊ ትምህርት አይማሩም? በማለት ደብተርና ብዕር ገዝተው የሰጧቸው፣ እርሳቸው ግን መንፈሳቸው፣ አእምሯቸውና ሀሳባቸው ሁሉ ለመንፈሳዊ ትምህርት ብቻ ነበርና ከዘመናዊ ትምህርት ይልቅ ለመንፈሳዊ ትምህርት ልባቸው አደላ። መሻታቸውም የቅድስት ቤተ ክርስቲያንን የማያልፍ እውቀትና ጥበብ መቅዳት ሆነ። ታዲያ ሊቀ ሊቃውንት የኔታ ዕዝራ ሐዲስ የልባቸውን ፍላጎትና መሻት በመሻት ወይም በፍላጎት ብቻ አልተገደበም፣ አላስቀሩትም። ዜማን ከሶስት የድጓ መምህራን፣ ቅኔን ከአራት የቅኔ መምህራን፣ አቋቋምን ከሶስት የአቋቋም መምህራን፣ ቅዳሴንና ዝማሬ መዋስትን ደግሞ ከአንድ ከአንድ የቅዳሴና የዝማሬ መዋስት መምህራን ተምረዋል። የሊቀ ሊቃውንት ዕዝራ ሐዲስ ትምህርትን የመቅሰም ጉዟቸው በዚህ ብቻም አልተገደበም ነበር። ከመምህራቸው ጋር አብረው በመሆን ወደ ጎንደር አቅንተው በጎንደር ከኔታ ክቡር ሊቀ ሊቃውንት መንክር መኮንን ጉባኤ ቤት መጻሕፍተ ብሉያትንና ሐዲሳትን ትንጓሜ መጽሐፍተ ሊቃውንትን እና መነኮሳትን ተምረው ሊቀ ሊቃውንት የአራቱ ጉባኤ መምህር ተብለው ሊቀ ሊቃውንት ዕዝራ ሐዲስ የሚለውን ስያሜ አገኙ። ታዲያ በዚህ መሰረት ነበር እንግዲህ ያኔ ከአይኔታ ከሊቀሊቃውንት መንክር መኮንን እግር ስር ቁጭ ብለው ከተማሩት ብርቱ ተማሪዎች መካከል እርሳቸው ተመርጠው ባላቸው የትምህርት ፍቅርና ንቁ ተሳትፎ ብዙ መምህራን ተማርከውባቸው በሺ ዘጠኝ መቶ ዘጠና ሁለት ዓመተ ምህረት የኔታ መንክር ካረፉ በኋላ በብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ መልካም ፍቃድ የጎንደር መንበረ መንግስት መድኃኔ ዓለም ቤተ ክርስቲያን የአራቱ ጉባኤ ምስክር መምህር እንዲሆኑ እንዲሁም የመንበረ መንግስት መድኃኔ ዓለም ቤተ ክርስቲያን አስተዳዳሪ በመሆን ከሀያ ስድስት ዓመታት በላይ በርካታ ደቀ መዛሙርትን እንዲያፈሩ ዛሬ ላይ በአውደ ምሕረቱ በጣም የምንወዳቸውን መምህራን እንዲሁም እንቁ የሆኑ የቅድስት ቤተ ክርስቲያናችን በጣት የሚቆጠሩ ሊቀ ሊቃውንቶችን ለማፍራት አባት ለመሆን የቻሉት ከቀለም ልጆቻቸው መካከልም ሊቀ ሊቃውንት አባ ገብረ ኪዳን አንዱና ስለ ብርቱ አባትነታቸው ምስክር ጭምር የሚሆኑ ታላቅ የቅድስት ቤተ ክርስቲያናችን መምህር ናቸው። ታዲያ የሰው ልጅ በተለይም አንድ ብርቱ ኦርቶዶክሳዊ በቀናኢነት ለልዑል እግዚአብሔር እንዲሁም ለቅድስት ቤተ ክርስቲያን ሲሰራ ፈተናው መከራው ብዙ ነውና፣ ሊቀ ሊቃውንት የኔታ ዕዝራ ሐዲስም ቅድስት ቤተ ክርስቲያንን በቀናኢነት ሲያገለግሉ፣ ጠላት ዲያብሎስ ደግሞ በጎን በብርቱ ይፈትናቸው ነበር። እስቲ ካጋጠማቸው ፈተናዎች አንድ ሁለቱን ጠቀስ አድርገን እንለፍ፣ እኛም ትምህርት እንወስድበታለን። ጊዜው ክረምት ነበር። ሐምሌ ወር በቅኔ ቤት እየተማሩ ታዲያ በዚህ ወቅት የቅኔ ተማሪዎች ተከፋፍለው በየዕለቱ የቅዱሳኑን እንዲሁም የጌታችን የመድኃኒታችን የኢየሱስ ክርስቶስን ዝክር ይዘክራሉ። እርሳቸውም ሊቀ ሊቃውንት የኔታ ዕዝራ ሐዲስም ከአንድ የቅኔ ቤት ጓደኛቸው ጋር አብረው በመሆን ዝክረ መድኃኔዓለምን ይዘክሩ ነበር። ታዲያ በዚህን ጊዜ ዕለቱ የመድኃኔዓለም ዕለት ነበር፣ ሐምሌ ሃያ ሰባት ቀን ከጓደኛቸው ጋር አብረው በመሆን አኩፋዳቸውን አንግተው ለመዘከር የሚሆናቸውን ቁራሽ ፍለጋ ማልደው ከሩቅ ሰፈር ለመጓዝ ይነሳሉ። ታዲያ በዚህን ሰዓት ወንዝ አቋርጠው ነበርና ጉዟቸውን የሚያደርጉት ወንዙን ለማቋረጥ ሲሞክሩ ከየት መጣ ሳይባል ደራሽ ውሃ የውሃ ሙላት ይመጣና ሊቀ ሊቃውንት የኔታ ዕዝራ ሐዲስን ይዟቸው ይነጉዳል። እሳቸውም መዋኘት አልቻሉም ነበርና ከና ኩፋዳቸው በውሃ ውስጥ ይወሰዳሉ። ነገር ግን ይህ ወንዝ እየገፋ ወስዷቸው ከአንድ ትልቅ ሐይቅ ሊከታቸው ሲል የማላውቀው አንድ ሰው ቀኝ እጄን ይዞኝ ወጣ ይላሉ ሊቀ ሊቃውንት ዕዝራ ሐዲስ። እሳቸውም በመድኃኔዓለም ቸርነት ይተርፋሉ። ከጓደኛቸው ጋርም ወዳሰቡት ጉዞአቸው አቅንተው ዝክሩን ለመዘከር ይችላሉ። ታዲያ የሊቀ ሊቃውንት የኔታ ዕዝራ ሐዲስ ፈተናዎችና የመድኃኔ ዓለም ተአምር በዚህ የልጅነት ጊዜያቸው ብቻ አላበቃም። ሊቀ ሊቃውንት ከሆኑ በኋላም በሚያገለግሉባት በጎንደር መንበረ መንግስት መድኃኔ ዓለም ቤተ ክርስቲያን በአውደ ምረቱ እያገለገሉ ብዙ ደቀ መዛሙርቶችን እያፈሩ ለቅድስት ቤተ ክርስቲያናችን ብዙ አገልግሎት እየሰጡ ሳለ ነበር አንድ እርሳቸውን ለመግደል እንዲሁም ቤተ ክርስቲያንን ለማ ቃጠል ተከፍሎት የገባ ይህ አማኒ ከአንድ ወር በላይ በቅድስት ቤተ ክርስቲያን ሲሰልል ቆይቶ በስተመጨረሻም እርሳቸውን ለመግደል ሁሉን ነገር ካጠናቀቀና ከጨረሰ በኋላ እንደ ማታ ሊገድላቸው ሲዘጋጅ በመድኃኔ ዓለም በልዑል እግዚአብሔር ታምር ተጋልጦ እርሳቸውም ለመትረፍ ቻሉ። የእርሳቸው ያለ እንቅልፍ ለቅድስት ቤተ ክርስቲያን በትጋት መስራትና በርካታ ደቀ መዛሙርትን ማፍራታቸው አላስችል ያለው ጠላት ዲያብሎስ ክፉ ሀሳቡን በሰዎች ልቦ ልቦና ላይ ዘርቶ እኚህን የቅድስት ቅድስ ተቤተ ክርስቲያን ሊቅ ምሰሶና አምድ ለማጥፋት ሲሰራ ከልጅነታቸው ጀምሮ አጥብቀው የሚዘክሩት ያደጉበት የሚያገለግሉት መድኃኔ ዓለም ልዑል እግዚአብሔር አተረፋቸው። ሊቀ ሊቃውንትም ልዑል እግዚአብሔርን በእጅጉ እያመሰገኑ ስለዚህ ተአምራቸው በብርቱ ይናገራሉ፣ ምስክርነትንም ይሰጣሉ። ሊቀ ሊቃውንት የኔታ ዕዝራ ሐዲስ በጎንደር መንበረ መንግስት መድኃኔ ዓለም ቤተ ክርስቲያን የአራቱ ጉባኤ ምስክር መምህር እንዲሁም አስተዳዳሪ ከሆኑ በኋላ በርካታ አገልግሎቶችን እያደረጉ እንዲሁም የቀለም አባታቸው የመምህራቸውን ሊቀ ሊቃውንት የኔታ መንክርን አደራ ቃል ተቀብለው በርካታ መጽሐፍቶችን ወደ ብራና መጽሐፍትነት ተቀይረው እንዲጻፉ በማድረግና ባለ አራት ፎቅ ዘመናዊ ሕንፃ በማሰራት ለተማሪዎች አገልግሎት እንዲሁም በርካታ ደቀ መዝሙር እንዲፈሩና አገልግሎት እንዲሰጥ የመማሪያ ቦታው ችግርም እንዲቀረፍ አድርገዋል። ሊቀ ሊቃውንት የኔታ ዕዝራ ሐዲስ የሁሉ ወዳጅ እንዲሁም የሁሉ መምህርና የቀለም አባት ናቸው። ሊቀ ሊቃውንት የኔታ ዕዝራ ሐዲስ አሁን ድረስ ቅድስት ቤተ ክርስቲያናችን በብርቱ የሚያገለግሉ ታላቅ ሊቅ መምህር ናቸው። ውድ የጊዜ ሚዲያ ቤተሰቦቻችን ለዛሬ በሊቀ ሊቃውንት የኔታ ዕዝራ ሐዲስ የህይወት ገጽ የህይወት ምዕራፋቸው ላይ የዳሰስነላችሁ ያስቃኘናችሁ ዝግጅት ይህንን ይመስላል። በሌላ ዝግጅት እስክንገናኝ ሰናይ ጊዜ ለእናንተ ተመኘን።